ዳኒ ትሁትን አንገቷን እንቅ አድርጓታል ማለት ነው። ኤደን ሰፈር ቀይራ ጥላው ስለጠፋች አድራሻዋን ስላጠፋችበት በሱ ተናዶ ተበሳጭቶ ኤደንን ምንድን ነው ያላቸዋት ሲል ጉሮሯን እንቅ አድርጓታል ማለት ነው። በሌላ በኩል አባባና ካሌብ ሲያወሩ የነበሩትን ትሁት ሰምታ በሱ ተወዛግባ ደንዝዛ ቆማለች ማለት ነው። ባለፈው ክፍል ላይ አባባ ትሁቴን ላጋባ እንዲ ልዳረለ ሲሉ ለካሌብ ሲነግሩት በር ላይ ተለጥፋ እየሰማች ነበረ። እሱ አወዛግባታል። ምን ለማለት ፈልገው ነው? ግን ምን እያሰዉ ነው እያለች ቁጭ ብላ እየት እያብሰለሰለች ሳለ ድንገት ዳኒ መጥቶ፣ እንዴ እራቱ እንዴት ነበር ትሁት ይላታል። እሷም ምን አገባ? አንተ ስለዚያ ምን ይመለከታል? ትለዋለች። እባክሽ በፈጠረሽ ልለምንሽ፣ ዳኒን ካሌብን የራስሽ አድርጊውና እኔም ከጭንቀት ልገላገል ይላታል። እንዲ ምን እያልክ ነው? ስለምንድን ነው የምታወራው? ስትለው እባክሽ ገብቶሻል፣ እባክሽ ልለምንሽ፣ አስቢበት ይላታል። አሁን ግን የሚገርም ነው

እዚ ቁጥር ላይ ምንትን ነው ያለባችሁ ግባል ማለት ነው። ምክንያቱም በባለፈው ዳኒ አራት ሚሊዮን አባባን ጠይቆ ነበረ። እሷ አራት ሚሊዮን ካሌብን እየጠየቀች ነው የምትገኘው። አራት ሚሊዮን ቢኖረው ኖሮ እኔ ሸር ብትን ብዬ እዳርበት ነበር ሲል መልሶላታል። ብሽቅ ብላ ተናዳዋለች ማለት ነው። በሌላ በኩል ኤደን ከዳኒ ሸሽቻለው ስለዚህ አንተን ማየት ስለማልፈልግ ለጊዜው ለብቻዬ ጊዜ መስጠት አለብኝ ብላ ጠፍታለች። አባባ ምን ብለዋት ነበር? ለራስሽ ለብቻሽ ጊዜ ስጪ፣ እውነቱን እወቂ ብለዋት ነበር እና ልክ ያሏትን እሳቸው ያሏትን ምክር ሰምታ ከዳኒ ሸሽታለች ማለት ነው። ዳኒ በዚህ ጨልሏል፣ ተበሳጭቷል። እሳት ጎርሶ እሳት ለብሶ በስልክ ከሄዱ ጋር ካወራ በኋላ ቤት በሩ መጥቶ ትሁትን አንቺ ሁሉንም ነገር ታቂያለሽ፣ ስለዚህ ለኤዱ ምንድን ነው ያላችሁ ሲል ጉሮሯዋን እንቅ አድርጓታል ማለት ነው። ሰላም ጤና ይስጥልኝ። ውድና የተከበራችሁ የስለናት ኢትዮ ቻናል ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እግዚአብሔር ይመስገን፣ እኔ ደህና ነኝ። ትሁት ድራማ ክፍል ሰላሳ ስድስትን ወደ እናንተ ይዤላችሁ መጥቻለሁ። ይህን ቪዲዮ ስትጀምሩ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ቲና ሴራዋ እንደቀጠለ ነው። አባባም እንግዲህ ከማሰባቸውና እነሱን ከማወዛገብ ወደ ዋላ እያሉ አይደለም ማለት ነው። ትሁት ግራ ተገብታለች። ምክንያቱም አባባና ካሌብ ሲያወሩ የነበረውን ስለሰማች ግራ ገብቷታል ማለት ነው። ዳኒ በጣም ተበሳጭቷል። ግራ ተጋብቷል። ምን እንደሚያደርግ ግራ ግራ ገብቶታል ማለት ነው። ትሁት ዳኒ በዚህ ከቀጠለ ራሱን ማጥፋቱ ነው ትላለች። አባባን በድጋ አድርገው በጨራሽ እራሱን አያጠፋም። ምክንያቱም እራስ ወዳድ ሰው እራሱን አያጠፋም ብለዋል ማለት ነው። በሌላ በኩል ዳኒ ተጠራጥሯል። እነሱ ማወቃቸውን እየተጠራጠረ መቷል ማለት ነው። ምክንያቱም ካሌብና አባባ ቁጭ ብለው ባለበት ላይ ዳኒ መቶ፣ ኤደን እኮ ጠፋችብኝ፣ ስልኳ አይሰራም በዛ ላይ ደግሞ ሰፈር ቀይራለች ሲል እንዴ፣ አልደወለችልም እንዴ? እኔ ጋር እኮ ደውላ ነበር ይላል ካቤል አባባን ብድግ አደርገው ለኔም ደውላ ነበር ይላሉ ዳኒ። በዚህ መሀል በጣም ተበሳጨ። እሳት ኮንታክት ሆኖ እባክሽ ትሁት፣ ወደ ትሁት ጋይዶ እባክሽ ትሁት ልለምንሽ፣ ስለ ቅድሙ ስለተፈጠረው ያነኩሽ ደግሞ በጣም ተነድጅ ስለነበረ ነው፣ እና እባክሽ ልለምንሽ አባቱና ካሌብ ምንድን ነው የሚያስቡት? ምንድን ነው የሚያስቡት? ስለ ኤደን ስለ ኔስ ምንድን ነው የሚያውቁት ነገር ብሎ ይጠይቃታል። እሷም እኔ ምንም የማውቀው ነገር የለኝም ምንም አላቅም፣ ስትለው እሱ ግን አላመናትም፣ ተጠራጥሯል። እነሱ እያወቁ እንዴት ዝም አሉኝ? ካላወቁስ ደግሞ ለምን እንደዚህ ይሉኛል? ብሎ በጣም ግራ ተጋብቷል ማለት ነው ሂዳ ለአባባ ዳኒ እየተጠራጠረ ነው፣ መጠራጠር ጀምሯል። እንደሚያውቁ ያውቃሉ ወይ ብሎ እያስጨነቀኝ ነው ስትላቸው እሳቸውም አላውቅም እኔ ምንም የማውቀው ነገር የለኝም ብለሽ በይው ብለው ይነግሯታል ማለት ነው። ቴና በበኩሏ ከአባባን ሄዳ በጣም ይቅርታ ስላደረግኩት ነገር ሁሉ ይቅርታ አድርጉልኝ ብላ ይቅርታ ጠይቃለች። አባባም እኔ ይቅር ብዬሻለሁ ግን ደግሞ ይቅር ማለት ያለብሽ ካሌብን እንጂ እኔን አይደለም፣ እኔን አይደለም ይላሉ አባ አባ ። እሷም ከካሌብ ጋር እንዲያስታርቁን እፈልጋለሁ ትላለች። እንዴ አንቺ እና ካሌብ ልትታረቁ፣ ሂጅ እና ይቅርታ ጠይቂው እና ከታረቃችሁ ደግሞ ከዚህ ቤት ልቅ ብላችሁ እንድትወጡ ይፈልጋለን ሲሉ አባባ። እሷም ደግሞ እንዴ ከዚህ ቤትማ፣ ማ መጨረሻ ሎጣም እንዴ ብዙ ትዝታ ያለብኝ እዚህ ቤት ብዙ ትዝታ አለብኝ፣ ትላለች እንዴ፣ እዚህ ቤት ብዙ ትዝታ። እንድንታረቅ ግን አይፈልጉም አይደል? ስትል ከአንቺ ጋር ቢታረቅም ባይታረቅም ከዚህ በኋላ አንቺ ጋር አብሮ መኖር አይችልም ይላሉ አባባ። እንዴ፣ ለምን እሱ እኮ ማስታረቅ ነው ያለበት ስትል እንዳንቺ አይነት ሚስት ለልጄ አትገባም። እንዳንቺ አይነት ሚስትን ማለያየት እንጂ አንድ ላይ ማድረግ እንድትገዳደሉ መገፋፋት ነው ይላሉ ማለት ነው። እሷም እኔን ይገሉኛል ብለው ነው ትላለች። አረ በጭራሽ እሱን ትገሉታላችሁ ይላል ማለት ነው። ቴናም ትደነግጣለች ማለት ነው። በዚህ ቴናም እኔን እንደዚህ ነው የምትገምተኝ አባዬ ስትለው ገዳይ ቢሆን ኑሮ ካሌብ አንቺን ነበር መጀመሪያ የሚገልሽ ብሏታል ማለት ነው። ምክንያቱም ከዳኒ ጋር ያላቸውን ነገር በግልጽ እንደሚያውቁ እየነገራት ነው። ግን ቴና ከባለፈ ስህተቷ ስለማትማር ይህንም እያሰብች እያገናዘብች አይደለም። ምክንያቱም ዓይኗ ላይ ያለው እሷ ገንዘብና ገንዘብ ብቻ ነው። ዳኒ በተደጋጋሚ ለኢዱ ሲደውል ስልኳ አይሰራ ይላል እና በጣም ተናዷል። ቴና መታ ዳኒ ምን ሆነሃል? የነሱ እንደዚህ መሆንስ፣ እሺ ይሁን፣ ግን ደግሞ ያንተ እንደዚህ መሆን ምንድን ነው ስትለው ምንም አልሆንኩም ተይኝ ይላታል። ትንሽ ጊዜ እንድሰጪ እፈልጋለሁ፣ አባክሽ ተይል ብቻ ይሴላት። የሆንከውን ነገር ሳትነግረኝ ምንም አይነት ጊዜ ልሰጥህ አልችልም ትለዋለች። ዳኒም አሁንስ አስጠላሽ ይብላታል ማለት ነው ዲናን ተመሳጭታ፣ እኔ እኮ ዲና ነኝ ተላለች። አው አውቃለሁ፣ በጣም ምን ያስጠላሽ? በጣም ብሎ ተመሳጭቶ ዳኒ ከቤት ወጥቷል ማለት ነው። ዳኒ ሲከፋው እርጦ የሚሄደው ወደ ትሁት ነው እና እባክሽ፣ ሁሌታሽን እፈልጋለሁ። ስላለፈው ነገር ሁሉ ይቅርታ አድርጊልኝ ግን ደግሞ የሆነ ነገር እንድትይ ይፈልጋለ ይላታል። እስኬ ባክሽ እሺ በይ፣ ካሌብ አንቺን እንዲመርጥ አድርጊው ከኤዱ ላይ አይኑን ያንሳልኝ ሲል የማጸናታል ትሁትን። ትሁትም እንደሱ ከማድረግ አንተን ወደ ኤደን መመለስ ይቀላል ብለዋለች። ዳኒ በበኩሉ በጣም ፈርቶታል ካሌብን። በጣም ከመፍራቱ የተነሳ እሄ ልጅ ምንም አላማረኝም ይላል። የሌባ ልጅ ልጇን አታምን ይባላል እና ትሁትም በበኩሏ እሷን እንኳን ቢወስድብህ ወሰደብኝ ብሎ የማውራት መብቱ የለህም ብለዋለች ምክንያቱም እሱ ሚስቱን አማግጦበታል ሚስቱን ወስዶበታል እሱ ደግሞ ፍቅረኛውን ቢወስድበት ምንም ማለት ሞራል የለውም ማለት ነው ትቀልዳለህ እንዴ የራሱ ቤት እኮ ነው ስትለው ዳኒም እባክሽ አሁን እኔ ጥፋቴን እንድትነግሪኝ አይደለም ይላል ታዲያ ከካሌብ ጋር እንድሆን ከመረጥከይ ጋር እንድሆን ነው ስትለው፣ እሱም በደስታ አዎ ይላል ማለት ነው። ልክ በለሻ ይላታል። ትሁትን በበኩሏ ጅል ነገር ነት አሁን ውጣል ተለዋለች። እሱም እንዲ ታውቆሻል ግን ተሰደብየሆንሽ ነው ሲላት፣ ከነማን ጋየዋል ከእናንተ ጋየዋል ኮ ነው ብላ ትነግረዋለች ማለት ነው። ዳኒ ለካሌብ ሄዶ ካሌብ እኔ ኤዱ ሚስቴ እንድትሆን እፈልጋለሁ፣ ሲለው እንዴ፣ መቼማ ግብተህ እዚህ ቤት ልታመጣት አላሰብክም አይደል? ሲል ዳኒም ውስጡ ያለው እሳትና ብስጭት ስለሆነ እኔ እየቀለድኩ አትቀለድብኝ፣ በዚህ አይቀለድም፣ ሲለው ካሌብም እንዴ፣ እኔ መቼ ቀለድኩ? ሲል ዳኒም እኔ በሚስቴ ቀልድ አላቅም፣ በሷ የመጣ ህይወቴ ናት፣ ሲል ለካሌብ ይነግረዋል ማለት ነው። ግን ልጅቷ የሚቀለድባት ልጅ አይደለችም፣ ሲል ካሌብ፣ እሱም በቅርቡ ሚስቴ ትሆናለች ይላል። ካሌብም እሺ ጥሩ ይላል። ጥሩ ነው አግባት፣ ግን እዚህ መቀመጡ ለአንተ ምንም አይሰራልህም፣ ወተ ተፍ ተፍ ማለት ይኖርብሃል ብሎታል ካሌብ። ዳኒም ክርክር አይሰለቸውም፣ ቁጭ ብሎ መፈካከር ነው የሚፈልገው። እና ቆይ አንተ ተፍ ተፍ ብለህ ምን አመጣ ሲለው ካሌብን እኔ ተፍ ብዬ ያመጣውትን ገንዘብ ድርሻዬ ነው ካፈላለሁ ብላ ለሁለት ሞጭ ለታደርጉን ነበረ፣ ገንዘቡንም ቤቱንም ልትወስዱ አሰባችሁ ነበር ሲለው ዳኒም እኔ ካሳቡ የለውበትም ይላል ማለት ነው። ዳኒም እንግዲህ ስለ በደል ያወራል። ሚስትህን ግን በዚህ ልክ መበደል ልክ ነው ብለህ ታስባለህ ይላል። ምክንያቱም ሚስቴ አምስት ሺህ ብር ብቻ ነው ግማሽ ደርሻ ያላት ሲል ለምን ትበድላታለ ይለዋል። ካሌብም እኔ በደል ማ እኮ እኔ በድያት? ይላል። ካሌብም እንግዲህ እንዳየኸው ነው። ቢሳካላችሁ ኑሮ እኮ እኛን ቤት አውጥታችሁ እናንተ ቤቱን ልትወስዱ ነበር ሲል ዳኒም እኔ ሀሳቡ ጋር የለውበትም ብሎ ለመካድ ሞክረዋል ማለት ነው ነው ቲና ተናዳ መታ ከካሌብ ጋር ብሩን ስጠኝ ብላው ስለነበረ ወደ ትውት መታ። ቆይ አንቺ ከባሌ ላይ ምን አይነት ምተትና ያሰራሽበት? ስትላት እንዲ ትውት ፈገግ ብላ ከየትኛው ባልሽ ጋር ስትላት፣ ዳኒም ባሏ እንደሆነ አምናለች ማለት ነው። ከካሌብ ላይ ተላለች። እኔ እኮ እንደሱ ላይ የልኛ ቴናም የምናድድ መስሎች ነው። ምን አሰብኩ መሰለሽ፣ አንዳንዴ ለራት ስትወጡ የምትለብሽው ልብስ ልስጥሽ ትላታለች ለትሁት። ትሁትም እኔ የረከሰ አልለብስም ትላለች። ቴናም እንግዲህ በንዴት ምን ነው እራስሽን እንደ ጻድቃይሽ ትላታለች። ተውትም ያው ከአንቺ አንጻር አይቸው ነው አትላለች። ቲናም ተውት ሴራዋ እንደቀጠለ ነው። ያዘጋጀውልሽ ነገር እኔ ራሱ ሳስበው በህጣም ያስፈራኛል ብላለች። እንደ ነገርኳችሁ ነው ቲና ሴራዋ አላለቀም። በጣም በሀይለኛው ተስፋ ስለቆረጡ ምን ብላለች? በባለፈው ተስፋ የቆረጠ ሰው የበሰበሰ ዝናብ አይፈራም ብላ ነበረ። ስለዚህ የምታጠው ነገር ስለሌለ የምታየውን የምትፈልገውን መጠቀም የምትፈልገውን ኃይል ሁሉ ትጠቀማለች ማለት ነው። በቲናም ላይ በአባባም ላይ ትጠቀማለች። ትሁትም በበኩሏ እስከ ዛሬ እኮ ሳታዘጋጅልኝ ቀርተሽ አይደለም ፈጣሪ ጠብቆኝ ነው እንጂ ትላታለች። በአሁኑ ግን ማንም አይጠብቅሽም ትላለች ቲና። የሌባ አይነ ደረቅ ናት በቃ እሷ በገንዘብ በኃይል በጉልበት እንጂ በፈጣሪ የምትመካ አይነት ሰው አይደለችም። እና የሚጠብቅሽ የለም ከዚህ በኋላ እያለች እንግዲህ ሁሉ በእጄ ነው፣ ሁሉ በደጄ ነው አይነት ነገሮችን እየተናገረች ነው። እንኳን አይደለም ከጠላት ፉከራ ከስንት ሚያድናልናት ፉከራች መቼ ነው የሚያልቀው? ብላለች ትሁት። ከዚህ ካልወጣሽ እንዴት አርጌ ይህን ሁሉ ቀን እንደማሳጠብሽ ታውቂያለሽ። ውጪልኝ ስትል ትሁት በቁጣ ትናገራታለች። ቲናም ተናዳ ለብሳሳት ጎሳ በሩን ጥርቅም ማድርጋ ትወጣለች። ዳኒን ውጭ አገኘችውና ዳኒ ተቀይረሃል ትለዋለች። ዳኒን ብድግ አድርጎ ተቀይረናል ይላል። ይህን ማመኖ ለራሱ አሪፍ ነው። ቲናም በበኩሏ ተስፋ የላትም ብለህ ነው አይደል ትለዋለች። እሱም ተስፋ ኖረም አልኖረም ተስፋ ስለኖረ ስላልኖረ ሳይሆን ያንቺውን ለነገሮች ነው የሰለችኝ ይላል። እሱም ሁሉ ነገር ማበላሸት አይሰለችሽም? ሲላት እሷም ሁሉ ነገር የማደርገው እያንዳንዱን ነገር ለአንተ ብዬ ነው፣ አንተን ስለምወድ ነው ትለዋለች። ዳኒም በበኩሉ የተሰማውን ስሜት፣ እሮሮን እየተናገረ ነው። ምክንያቱም ብትወጂኝ የማኖረው ቤት ያገኘሽ የመሰለሽ ለት ጥለሽኝ አጠፊም ነበረ ይላታል። እሷም አይ ትንሽ መጥፋት ፈልጌ ነው ትለዋለች። እሱን በበኩሉ እኔም ትንሽ ጊዜ ፈልጌ ነው ይላል። እንግዲህ የየራሳቸው የሁለታቸው የየራሳቸው ሌላ ምክንያት አላቸው። ቲና ማንንም አሰማም። ቤቱ ቢኖራት ኖሮ ካሌ ዳኒንም በቃ የእግሯ ስራ አድርጋ እንደፈለገች የምታሽከረክረው አሻንጉሊቷ ማድረግ ነበር የፈለገችው። እንግዲህ ሁሉንም አጥተው ያልተሳካላቸው የጎዳና ሰዎች እየሆኑ ነው። እሷንም በበኩሏ እና እንደዚህ ይሻላል ትላላለች። እሷም ዳኒ እንደዚህ የምታገሰው እስካሁን ለምን ይመስላል ስትለው እሱም ታገሽ እንደ ይላታል። አዎ ከዚህ በኋላ የማደርገው ዋጋ ስለሚያስከፍለኝ ነው ብላለች። ምክንያቱም ከዚህ በኋላ ማድረግ አለብኝ ብላ የምታሰበውን ሁሉ ለማድረግ ተዘጋጅታለች ማለት ነው። ትሁት ድራማ ክፍል ሰላሳ ስድስት ይህን ይመስል ነበረ። በቀጣይ ፓርት ወደ እናንተ ይዤላችሁ የምመጣ ነው የሚሆነው። ታዲያ ይሄን ቪዲዮ ላይክ ሼር ማድረጋችሁን እንዳትረሱ። ሀሳብ አስተያየታችሁን ለመቀበል ዝግጁ ነኝ። አበረታችሁኝ፣ አመሰግናለሁ። አብራችሁኝ ስለነበራችሁ ስለነበረን ቆይታ፣ ባይ ባይ ቤተሰብ